በአዲስ ቪዲዮ መትቻለን ቪዲዮ በላይክ ጀምሩ ማለት ነው። የኪራ አባት መጡና ቤቲን ና የቤቲን እናት ከቤት አሽ ቀንጥረው አወጧቸው። ከዛም በኋላ የቤቲ እናትና ጽናት ተደባደቡ ማለት ነው። እናም እናት ቢኖርሽ ኖሮ እንደናት ታስቢ ነበር ያለና ስላደግሽ ነው ስነ ስርዓት የሌለሽ ብላ የቤት እናት ጽናትን ሰደበቻት። ጽናትም አለቀሰች ና አንቺስ እንደናትነትሽ መች ተከበርሽ ብትከበር ይኖሩ አከብርሽ ነበር አለች፣ ጽናትም ማለት ነው። ይሄ ሁሉ በቤቲ ምክንያት ነው። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛልኝ። ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም አዳዲስ ቪዲዮዎች፣ አዳዲስ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። እናም የጽናት ንግግር እዚህ ጋር ልክ አይደለም ማለት አልችልም። ምክንያቱም ያው እሷ በትልቅነቷ ስትከበር አይደል እንዴ በትልቅነቷ ስትከበር አይደል ጽናትስ ማክበር የምትችለው እዚህ ጋር። ጽናት ብዙ ችግሮችን ብዙ ውጣ ውረዶችን አሳልፋለች፣ በነገራችን ላይ ሁላችንም እናውቃለን። እና ጽናት በጣም ብዙ ነገር ተቋቁማ ያሳለፈችን ጀግና ሴት ናት። እና ቤቲ በጣም እንዳሰቃየቻት ሁላችንም እናውቃለን። እና እንዳልኳቸው በእርግጥ ትግስቷ፣ አዎ ሊያልቅ ይችላል። ትግስቷ እውነት ለመናገር ቢያልቅም በእሷ ላይ አልፈርድባትም፣ በጣም ተሰቃይታለች። ለፍቅሯ ስትል ብዙ መስዋዕትን የከፈለች ጀግና ሴት ናት። ነገር ግን የቤቲ ናት እንደዚህ መናገር የለባትም መረጋጋት ነበረባት። አንቺ ያለና ስላደግሽ ስነ ስርዓት የለሽም ብላ በሷ ላይ አፍላፊ አወራችባት። አንቺን በትልቅነትሽ ብትከበር ይኖረው እኔ አንቺ ላይ እንደዚህ ባልተናገርኩ ነበረ። ነገር ግን አንቺ እንደዚህ ሆነሽማ ቤቲ እንዴት እንደዚህ አትሆንም። ለካም ቤቲ ላይ ያልፈርድባትም አንቺ እንደዛ ስለሆንሽ ነው ቤቲም እንደዚህ ያበደችው ለካ ማንችም ያውነሽ፣ አለቻት። ከዛ በቃ ተደባደቡ። ምን ልበላችሁ። እናም ኪራ ደረሰና የቤቲ እናትን እባክሽን ጽናት፣ እንደዚህ አይነት ሰው አይደለችም ጽናትን ጠንቅቄ አውቃታለሁ ሲል፣ እንደውም እሷነች እንጂ የሰደበችኝ እኔ ምን አደረግኋት አለች። የእሷ ውሸት ማለት ነው። አለቀሰች ኪራ ሲመጣ። እንደው አይ ሲስተማ ይገርማል። እናም ሲቀጥል እነሱ እዛ ይከራከራሉ። ቤቲ ደግሞ ራሷን ልታጠፋ ደረጃው ላይ ወታለች። የሚገርማችሁ ለጥቂት ለጥቂት ነው የደረሱት። እላይ ፎቁ ላይ ወታ እንዲህ ልትዘል ስትል እናትየው ደረሰች። ከዛ እናትየውንም አልጠጋም ኪራ ካልመጣለች፣ ኪራ ሮጦ መቶን የያዛት ማለት ነው። ኪራ ሲመጣ እንትን አለችው፣ ልትዘል የሆነችውን አቆመችው። ከዛ ኪራ ተሸክሟት ይዞት ይዟት ወደ ቤት ገባ። ከዛ በኋላ ጽናትን በድጋሚም እንደገና ደግሞ ስሜ እቺ ልጅ አንድ ነገር ቢሆን ይሄንን ቤት ሙሉ በሙሉ ከእናንተ ጭምር ነው ማቃጥላለች። በድጋሚ ከዛ ጽናት እባክሽን አንቺ ሴትዮ ልጅሽን ይዘች ከዚህ ቤት ውጭ ይልኝ አለቻት። አሁንም ከዛ ለነገሩ እኮ ኪራ እኮ አይፈልግሽም ዝም ብለሽ ነው አንቺ ሰራተኛ መሆንሽን ረሳሽ እንዴ ደግሞ እኮ አትመጥኝም። ምን አይነት ናት ስትል የምር አሳዘነችን ጽናት ማለት ነው። እዚህ ጋር እኮ ፍቅር እውነት ለመናገር ፍቅር እኮ ትንሽ ትልቅ አይልም፣ ባለሀብት አይልም፣ ደሃ አይልም እውነት ለመናገር ፍቅር ሲይዛችሁ ማለት ነው ደሃን ወይም መርጦ ወይም ደግሞ ሀብታም መርጦ ሳይሆን ፍቅር ከያዛችሁ የያዛችሁ ነው። በእርግጣም ሰራተኛ ሆና ስትሰራ ነበር። ፍቅር ደግሞ ያሸንፋል፣ አሸናፊ ነው። እናም ኪራ በጽናት ፍቅር ተሸነፈ። ብዙ ምክንያቶች አሉ። የተሸነፈበት ምክንያት ብዙ ምክንያት ስላለ ነው። በጣም ትግስተኛ፣ በጣም ምርጥ ሴት፣ በጣም መልካም ሴት፣ ብዙ ነገር ተቋቁማ የምትችል ሴት ንጫ። አሁን ላይ ትግስቷ ስላለቀ ጽናት መጥፎ ናት ማለት አንችልም። በጣም ጥሩና መልካምነቷ ነው ኪራ እንዲያፈቅራት ኪራ እንዲገዛላት ያደረገችው። እና ይሄ ነበረ የቤት ነት መረዳት ያለባት። ከዛ እንዲህ ልጄን ጎትተሽ እንዳስወጣሻት የስንት ዓመት ፍቅራቸውን አፍርሰሽ የራስሽ እንዳደረግሽ አትርሺ። ልጄ አንድ ነገር ትውርና ከአንድ ነገር ብትሆን ከአንቺ ራስ አልወርድም፣ ይሄንን ቤት እናንተንም ጭምር ነው የማቃጥላችሁ ብላ እያወራች እያለች የኪራ አባት መጣና ጎትቶ አወጣቸው፣ ሁለቱንም ማለት ነው። እና ቤቲንም አባረራት፣ የቤቲንም እናት ሁለቱንም አባረራቸው ማለት ነው። በጣም ብዙ ብጥብጥ ነው የወጣ፣ ብዙ ብጥብጥ ነው የምላችሁ። ብቻ ደግሞ የኪራ አባት በሌለበት ተመልሰው መጥተው ኪራን እንዳይለምት ኪራ እኮ የሆነት የእውነት አንዳንድ እየዋ ነው። ምክንያቱም አንድ ሰው በቃ የሆነ ችግሩን ነግረውት እንደዚህ እንደዚህ ሁኜ እንዲሁኜ እንደዚህ ምናምን ብለው ሲናገሩት በቃ ሰውን ያስጠጋል። ለሰው መድረስ ይፈልጋል። ያው በክፋትኛ አንቆጥሯለን እንጂ አንዳንዴ ሳስበው ኪራ እዚ ጋር የሆነ ሰው አሁን ቸገረኝ በዚህ በዚህ ምክንያት ሲሉት ይረዳቸዋል። የምታስታውሱ ከሆነ ኒና ሊገሉኝ ነው አለች። ኒና ምንድን ያለችው ከነሱ ያለችው አሁን ሊገሉኝ ነው፣ ለተወሰነ ጊዜ ከሀገር እስክወጣ ድረስ እባክን አንተ ጋር ልሆን፣ ጽናትም ተባበሪኝ አለች። ይኸው እስካሁን ድረስ አለች። የሚገርማችሁ ነገር ግን ብዙም ጊዜ እኛ ደግሞ እሱን በክፉ ነው የምንቆጥረው፣ ኪራን ማለት ነው። የሆነ በክፋት መንገድ እንቆጥረዋለን። በእርግጣ ይሳሳታል አይሳሳትም አይደለም ደግሞም ደጋግሞም ጽናትን እንደሚሰብራት እናውቃለን። ግን አንዳንዴ ደግሞ ጥሩ ነገሮችን እየሰራም ይገኛል። አንዳንዴ ወደ ክፋት መንገድ ይሄዳል፣ ግን ወዱ አይደለም ሲሰክር ነው ሲሰክር ብዙም ጊዜ ሲሰክር ነው እሱ የሚያጠፋው እንጂ እንደዚህ ሰላማዊ ሆኖ ኪራ ብዙም ጊዜ አያጠፋም። አልፎ አልፎ በቃ ሲነሳበት ወይ ደግሞ በጣም ሰክሮ በሚሆንበት ሰዓት ምንም ነገር ማስታወስ ስለማይችል በዛን ሰዓት ብዙ ጥፋቶችን ያጠፋል። ደግሞ ጥፋቶችን አምኖ ይቅርታ መጠየቁ ራሱ ትልቅ ነገር ነው። ምክንያቱም ይቅርታ ሲጠይቅ ጽናትም ይቅር ብላ ከእሱ ጋር መኖር ትፈልጋለች እንጂ እሱ እየበደላትም ምንም እያደረጋትም እሱን ለማጣት አትፈልግም። በነገራችን ላይ ለምን እሱን ከሚሰራው ክፉ አድራጎት እሱን አርማ ለማኖር ወይም ለመኖር እንጂ ትዳሯን ለመቀጠል እንጂ ኪራ በማይረባ ነገር ወይ ደግሞ በተለያየ ነገር ገምታው ወይ የሆነ ነገር ተፈጥሮ እሱን ለመተው በፍጹም አትፈልግ። ሁልጊዜ የሆነ ነገር ሲፈጠር ምስኪን አባቴ ጋር እሄዳለሁ ትላለች፣ ግን ኪራን ስለምትወዶ ለደቂቃ ለሰከንድ በፍጹም ከእሱ መራቅ አትችልም አትችልም። ወይኔ በእኔ ምክንያት ምስኪኑ አባቴን አሰቃዩ ትላለች፣ ወይ ደግሞ ምስኪኑ አባቴ ጋር እሄዳለሁ ትላለች፣ ግን ኪራን አታ በፍጹም መኖር አትችልም። እውነት ለመናገር ኪራም ጽናትን አጥቶ በፍጹም መኖር አይችልም። በጣም ይወዳታል። ምንም ነገር ሲፈጠር ራሱ ሁልጊዜ ራሱን ዝቅ እንዳደረገ ሁልጊዜ በቃ ሊያለቅስ እየሆነ ነው ይቅርታ ይጠይቃት። ይገባኛል አጥፍቻለሁ። በቃ ተረጅኝ፣ ተረጅኝ፣ በቃ ተረጅኝ፣ ለትንሽ ለጥቂት ጊዜ ብቻ ተረጅኝ እና ምን ማድረግ ነበረብኝ የሚላት እንጂ ጥፋቱን አንድ ቀን ሸሽጎ አቅም ያጠፋውን ጥፋት ለናሆሜም፣ ለቅዱስም ለጓደኞቹ ግልጽ አድርጎ ይናገርና በይቅርታነት ነው የሚያልፉት ማለት ነው። ነገር ግን እውነት ለመናገር አሁን ላይ ትዕግስቷ በጣም አልቋል። የለም የሌለ በቃ የመጨረሻ ትዕግስቷ አልቋል። ምሩዬ ዛሬ ስታናግራት አጠቃላይን የሰደበቻቸው ማለት ነው። እና ከዚህ በላይ እንዴት እንደሆነላችሁ ነው? ከዚህ በላይ እንዳብድላችሁ ነው? ከዚህ በላይ ምን እንደሆነ ነው የጠበቃችሁት? የእውነት እኔን የምትወዱ ከሆነ ትዳሬን የምትወዱ ከሆነ ትዳሬ አምሮበትና ትዳሪ አምሮበት እንዲቀጥል ከፈልጋችሁ፣ ስለምናችሁ፣ ምሩዬ እባካችሁ ይችን ሴትዮና ቤቲን ከዚህ ቤት አውጡልኝ። የእውነት የምትወድኝ ከሆነ የእውነት ከጎኔም ለመሆን የምትፈልጉ ከሆነ ቤቲንና እናቷን ጎትታችሁ አውጡልኝ በቃ። አለበለዚያ ግን እናንተም ያው ናችሁ አለች። ከዛ ምሩ ታውቆሻል፣ እኔን እኮ ነው እየተናገርሽ ያለሽው አለቻት። ሁላችሁም ያው ናችሁ፣ ታዲያ ምን ማለት ነበረብኝ ብላ ምሩን ምም እዛው ጥላት ስትሄድ፣ ምሩ ደግሞ ለካም ኪራ እውነቱን ነው ኪራ ለካም እውነቱን ነው። ጽናት ሌላ ሴት ሆናለች፣ ተቀይራለች። የድሯ ጽናት የለችም። እውነትም ትግስቷ ተማጥቶ አልቋል። አልፈርድባት። ወይ ጽናቴ ስታሳዝን፣ ግን በጣም ተሰቃየች እኮ። ለነገሩ እኔም በእሷ ቦታ ብሆን ምንድን ነው የሚውጠኝ? እንደውም እሷ እኮ ብዙ ነገር ተቋቁማ ብዙ ነገር አልፋለች አለች። ከዛም ጽናት ሰኒ ጋር ሄዳ ከሰኒ ጋር እያወራች እያለ በጣም ስሜታዊ ሆና እያወራች እያለ ሰኒ፣ አንቺ እንደም ትግስተኛ ነሽ? እኔማ በሆነ ገላት ነበራለች እንደ እንዴ ገድ ዬ ሌላ ጦስ ደግሞ ህይወቴ ላይ ከማጠፋ እንደምንም ሁለቱም በቃ ቢወጡልኝ ደስ ይለኛል። እናቲቱ ቤቲም እናትየው ደግሞ ለኪራ አባት ምንድን ያለችው፣ እኔ እኮ መጠለያ አጥቻ አይደለም እዚህ ጋር ልጄ በእርስዎ ልጅ ምክንያት በኪራ ምክንያት አፍቅራው ፍቅሯን አልቀበልም ሲል በሱ ፍቅር ምክንያት ነው ያበደችው። እናም ዶክተሮች ጋር ወስጃት፣ ጸበልም ወስጃት በጣም በጣም በጣም ተሰቃየው። በጣም ደከመኝ፣ ግን እንደዛ ሁላ ለፍቼ ምንም ለውጥ አላገኘውም። በስተ መጨረሻ ዶክተሮቹ ምን ቢሉን፣ ጥሩ ነው እስኪ ምናልባት ኪራ ጋ ወሰጃት። ታፈቅሯለች አይደል? አዎ። በሱ ምክንያት አይደል እንደዚህ ያበደችው? አዎ። ምናልባት እንኳን እስኪ ለአማራጭ ያህል ውሰጃትና ካገገመች ይዘሻት ትመጫለሽ አሏት፣ ማለት ነው። ከዛም በኋላ እሷም ወደዚህ ይዛት መጣች። ከመጣች በኋላ ሁሉ ችግር ያው ተፈጥሯል። እናም ኪራ ያው እንደምታውቁት የእሷን ለቅሶና ተንበርክካ ስትለምነው ነው ይዞ የመጣው። እሱም ግራ ተጋብቶ ነው። በሱም ላይ መፍረድ አይቻልም። በነገራችን ላይ ያው አንዳንዴ ሳታስቡት የሆነ ችግር ያጋጥማቸዋል። በቃ በአንቺ ምክንያት ነው እንደዚህ ሆነው፣ በአንተ ምክንያት ነው ስትባሉ ያንን ችግር ለመወጣት ስትሉ ሌላ ችግር ላይ ደግሞ ትገባላችሁ ማለት ነው። ከባድ ነው እና አሁን እቺ ቤቲ ደግሞ ራሷን ለማጥፋት ደረጃው ላይ ቆማለች። አሁን ራሷን ብታጠፋ የኪራ ቤተሰብ በቃ ያው መታሰራቸው አይቀሩም። ምክንያቱም ሀደራ የተሰጠው ለኪራና ለኪራ ቤተሰብ ነው። እነሱ ያው እዛ ቁጭ ብሎ እያለው እሷን ራሷን ብታጠፋ አስባችኋል፣ የስንት ሰው ነፍስ ነው የሚሰቃየው እዛ ቤት እና ከባድ ነው፣ ፈተና ነው። አሁን ላይ አጣብቅኝ ውስጥ ገብቻ ለሆነ ሆሜ፣ እንዴት ነው ከዚህ ከአጣብቅኝ የምወጣው? እባክን ጓደኛ ምከረኝ፣ ምን ልሁን እኔ። አሁን እስክራ ተጋባሁ፣ ፅናት ከቀን ቀን እየራቀችኝ ነው። ቤቲ ደግሞ ራሷን ለማጥፋት ከቤት ወጥታ እሷን ሄጄ ደግሞ ቤት ይዣት መጣሁ። ሁለተኛ እንዳትናገሯት ብዬ ባስጠነቅቃቸው አፋቸው አያርፍም ምክንያቱም እሷ አንዴ ማብታ አብዳለች፣ ለይቶላታል። ምንም የምታስታውሰው ነገር የለም። እራሷን ካጠፋች ደግሞ ሌላ ጣብቅኝ ውስጥ ነው ማልወጣ ችግር ውስጥ ነው ምገባው። አሁንስ እንደውም እንዴት ማድረግ አለብኝ ናሆሜ? እያለ ለናሆሜ ሲናገረው፣ አይዞክ ጓደኛዬ፣ አይዞክ አይዞክ አለው ማለት ነው። ለዛሬ እሺ፣ የመጣሁት ቪዲዮ ይሄን ይመስላል። እንደተለመደ አስቴታችሁን በኮሜንት አስቀምጡ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።